ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 7 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናን ጦር ከአማራ ክልል ነቅሎ ለማስወገድ ሰፊ ዝግጅት እያደረገ መሆኑን ፋኖ አስታውቋል። ቃል አቀባዩ ምላሽ ሰጥቷል። አፋብሃ በአራቱም የአማራ ግዛቶች ተናቦ የሚያደርጋቸው ውጊያዎች በድል ታጅበው እንደቀጠሉ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። ብልጽግና ከሁለት ቀን በፊት ያለመከሰስ መብታቸውን ያነሳባቸው የሲዳማውን ባለስልጣን አስሯል። ሰሙታላችሁ።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 የብልጽግናን ጦር ከአማራ ክልል ነቅሎ ለማስወገድ ሰፊ ዝግጅት እያደረገ መሆኑን ፋኖ አስታወቀ። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የአንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ በባህር ዳር ዙሪያና በፋኖ ወቅታዊ አቋም ላይ ማብራሪያ ሰጥተዋል። በማብራሪያውም በአገዛዙ በኩል ፋኖ ተዳክሟል፣ ጠፍቷል በሚል የሚነገረው መረጃ ሀሰት ነው፣ እንደውም በተቃራኒው እየተጠናከረ ነው ብሏል። ፋኖ ጦሩን እያሰለጠነ፣ እየታጠቀ፣ ስቦ እያስከዳና እያደራጀ መሆኑን ሁሉም እያየ ነው፣ ሲልም አርበኛው ሰፋ ያለ ማብራሪያ ለአንከር ሚዲያ ሰጥቷል። አገዛዙን ከክልሉም ከአገሪቱም ነቅሎ ለመጣል ሰፊ ዝግጅት እያደረግን ነው ያለው ፋኖ ሀብታሙ ህዝባችንም እያገዘን ነው ብለዋል። ከሰሞኑን በባህር ዳር የተደረገውን ሰልፍም ህዝቡ ባለመውጣት የአገዛዙን ሴራ አክሽፏል በማለት አመስግነዋል። የሃይማኖት አባቶች ግን የአገዛዙ ፈረስ ከመሆንና ከህዝባቸው በተቃራኒ ከመቆም መታቀብ አለባቸው ብለዋል። እንደሚታወቀው እኛ ከማውራት በዘለለ በውስጥ መስራት ያለብን ነገር በተግባር እየሰራን እያሳየን ነው። ለዚህም ማሳያዎቹ በዚህ ሳምንት ውስጥ ብቻ በርካታ አንዱን ጠቅሼ ባነሳ በአባ ኮስትር ብርጌድ ሁለት ሁለት ዙር ኮማንዶች ማስመረቅ ይችላል። እንደ አማራ ፋኖ ነው ብሔራዊ ኃይል በዚህ ወር በርካታ ኮማንዶዎችን እያስመረቅን እንገኛለን። እየሰራን ነው የምናሳየው እኛ እንሰለጥናለን፣ እንዋጋለን፣ እንታጠቃለን። በእኛ ልክ ሰርተው ማሳየት በእኛ ልክ ያንን ነገር የሚታይ የሚዳሰስ የሚጨበጥ ነገር የምንፈልገው። ስለዚህ እኛ በውስጥ መስራት የሚገባን ነገር እየሰራን ነው አይደለም ለአማራ ለምስራቅ አፍሪካም አንድነት ጋር ተያይዞ የተሻለ ቁመና ያለው በጎረቤት ሀገሮች ሊያስከብር ዳር ድንበር ሊያስከብር ሊጠብቅ የሚችል ሀይል ከፍተኛ የሆኑ ኮማንዶዎችን እያስመረቅን ነው። በየሂደቱ ማለት ነው። ሁሉም በክፍለ ጦር ደረጃ ቪዲዮዎችን እያሳየ ነው። ለህዝባችን እያደረስን ነው። እኛ ጠፋ አጥፍቻዋቸዋ አለው ሲል በእጥፍ እየበዛን ከሰው ኃይል ከትጥቅ እያንዳንዱን በተግባር እየሰራን ራሳችን እያደራጀን ወደ ተሻለ ከፍታ እየመጣን ያለ ነው። ይህን ደግሞ በስራ እየሰራን እያሳየን ነው። ከሃይማኖት አባቶች ጋር ተያይዞ እውነት ለመናገር በጣም የሚያሳዝን ዘመን የሚያሳዝን ወቅት ላይ ነው ያለ ነው። ይህን ያክል ቤተ ክርስቲያን እየፈረሰ እየወደመ በርካታ መስጊዶች እየወደሙ እየተቃጠሉ ባለበት ሰዓት እኔ እውነት ለመናገር በዚህ ደረጃ አባቶችን ለመውቀስ ሞራሉም ስልጣኑም አቅሙም የለኝም። ግን ምድር ላይ የምናየውን ነገር መናገር ግዴታ ስላለብን ነው። እንግዲህ ቢችሉ እንደ አቡነ አብረ ጴጥሮስ ባል አለባቸው በርካታ እዛው አራት ኪሎ ውስጥ መንግስት አብይ አህመድ ባለበት በይፋ መስቀላቸውን ይዘው እየተዋጉ እያወገዙ ያሉ ድንቅ አባቶች አሉ፣ ጳጳሶች አሉ። ወረታች ወረድ ስንል ደግሞ የሚጋለቡ የሚሰጣቸውና ትእዛዝ እየፈጸሙ ተቋማትን ለማፍረስ የሃይማኖት ግጭቶችን ለመፍጠር የሚሰሩ እኚህኛን አይወኩልንም። በቅርቡም እንዳየ ናቸው። በሲኖዶስ ደረጃ ጥያቄ የሚያቀርቡትን ለአማራ የቆሙትን እንደ እምነት በእምነት ደረጃ እያንዳንዱ የሚተዳደርበት የሚመራበት የራሱ መመሪያና ህግ አለው። ያ ተጥሶ ነው እየተሰራ ያለው አሁን። ስለዚህ እኔ አባቶች በደንብ ቆም ብለው ማሰብ ቢችሉ፣ እውነት በዚህ ዘመን እንደዚህ ሆነን መቀጠል እንችላለን ወይ? ሌላው ቢቀር እንዴት ተቋማት እየወደሙ እየታረዱ እያሉ ቢያንስ እስኪ እኛ ወታደሩ ሲሆን፣ ንጹሀን እየታረዱ ላሉት የእግዚአብሔርን ቃል የእግዚአብሔርን መስቀል ይዘው ከፈጣሪ በታች የምናምናቸው እንደ ፈጣሪ የምንከተላቸው እኔ በዚልክ ወርድ ወሳይ በጣም አዝኛለሁ እውነት። ስለዚህ ሁሉም ሰው በየዘርፉ መታገል መቻል አለበት። እኛ አፋብሃ በአራቱም የአማራ ግዛቶች ተናቦ የሚያደርጋቸው ውጊያዎች በድል ታጅበው እንደቀጠሉ ነው። ዐጼ ፋሲል ክፍለ ጦር እና ኢንጂነር ስመኘው በቀለ ክፍለ ጦር በጥምረት በፎገራ ወረዳ ከወጂ ጊዮርጊስ የጀመረው አውደ ውጊያ ሲቲዛባ ተራራና ዶሮ እርባታ ላይ የነበሩ የአገዛዙ ምሽጎችን በመደረማመስ ማመስ የብልጽግናን ጦር ዋናው አስፋልት ድረስ እንዲሸሽ አድርገውታል። በዚያው አውደ ውጊያ የብልጽግና አንድ አይሱዙ እና አንድ ፓትሮል ተሽከርካሪዎች ከጥቅም ውጪ ሲሆኑ የአገዛዙ ሰራዊት ቁስለኛውን በሁለት ፓትሮል ወደ ደብረ ታቦር ይዞ ሄደዋል። በተመሳሳይ ወጂ ጊዮርጊስ ውጊያው እንደጀመረ የኢንጂነር ስመኛው ውስን ሰራዊት አለምበር ከተማ ውጊያ አድርገዋል። ሁለቱም የአውደ ውጊያ ቦታዎች ከጠዋቱ ሁለት ሰዓት እስከ ስድስት ሰዓት ተኩል ድረስ ውጊያው ሲቀጥል አገዛዙ በቁስም በአካልም በስነ ልቦናም በእጅጉ ኪሳራ ደርሶበታል። እንዲሁም ሜጀር ጀኔራል ጉባንታ ባተ ተወርዋሪ ክፍለ ጦር በሰራው የተጠና የከተማ ኦፕሬሽን የአማራን ህዝብ በካዱ በአዴን ሰራሽ ሚሊሻዎች በለጣ አንዳርጌ ቆራጡና ቡድኖቹ ላይ ግሩም እርምጃ ተወስዷል። መስቀል ስጋና ጃምቦ ቤት ላይ በተፈጸመው ጥቃት ቆራጡና ቡድኖቹ የእርምጃው ተቋዳሽ ሲሆኑ የእርጋ ሲሳይ የግል ተቀጣሪና ተላላኪው ጸዳሉ ደሴ በድንጋጤ ቴሌ ግቢ ውስጥ ሮጦ ገብቷል። በዚህ ስኬታማ የታቀደ ስራ ብዙዎች ወዲያውኑ ሲሞቱ ቆራጡና ውስኖቹ ደግሞ እጅግ ከባድ አደጋን እንዲቀበሉ ተደርገዋል። ከደብረ ታቦር ሆስፒታል ማንነታቸው ያልታወቁ አራት አስከሬኖች በድብቅ እንዲወጡ ተደርገዋል። ቆራጡ ግን ከባድ አደጋ ቢያጋጥመውም እግሮቹ ከመቆረጥ ውጪ እንዳልሞተ ፋኖ አረጋግጧል። በሌላ በኩል የጎንደር ዩኒቨርሲቲ አመራሮች እሁድ ሰኔ ስምንት 2017 1017 ዓ.ም በጎንደር ዩኒቨርሲቲ ቀጠር ግቢ ወንጀለኛ ሹመኞችን ጨምሮ የተለመደ ርካሽና አሰልቺ የፖለቲካ ድራማዎችን ሊተውኑ ቀጠሮ መያዙን ደርሰንበታል ሲል አፋብሃ ሳውቋል። ዩኒቨርሲቲው ፖለቲካዊ ይዘት የሌላቸው የዘውትር ስራዎቹን የመከወን መብቱን ያልገደብን ሲሆን ፖለቲካዊና ወታደራዊ ጉዳዮችን በቅጥር ግቢው ምቹ ሁኔታ በመፍጠር ትዕይንት ማድረግ ግን በፍጹም የተከለከለ ነው ብለዋል። ስለሆነም የአማራ ፋኖ ብሔራዊ ኃይል ዩኒቨርሲቲውን ይህን መሰል አስገዳጅ ሸቀጥ ማራገፊያ ለማድረግ የፈቀዳችሁና ያስተባበራችሁ እንዲሁም ድጋፍ ያደረጋችሁ የወገናችን ደም የቀመሳችሁ ያህል በመቁጠር ማንኛውንም የማያዳግም እርምጃ ለመውሰድ እንገደዳለን ሲል አስጠንቅቋል። በአፋ ባሃ ሸዋ ቀጠና ነጎድጓድ ክፍለ ጦርና ወሎ ቀጠና ንጉስ ሚካኤል ኮር መብረክ ክፍለ ጦር እንዲሁም ልጅ እያሱ ኮር ቤተ አማራ ክፍለ ጦር በጋራ ወግዲ ወረዳ ጎረንጅና ሰኮሩ እንዲሁም ጎረንጅ ቀጠና ጎለሌ የተባለ ቦታ ላይ ትናንት ሰኔ 6 2017 ዓ.ም ከንጋት ጀምሮ የአገዛዙ ጥምር ኃይል ላይ ውጊያ በመክፈት ታላቅ ድል ተጎናጽፏል። በዚህ ውጊያም ፋኖ ከፍተኛ ድል ማግኘቱን የተገለጸው። ይህ እንዲህ እንዳለ የአፋብሃ በጎጃም ቀጠና የአዲስ ዓለማየሁ ሰባተኛ ክፍለ ጦር የአዋበል መብረቆ ብርጌድ ትናንት ከሌሊቱ 10 ሰዓት እስከ 12 ሰዓት በወንጀል ከተማና ዱቄ ከተማ ላይ ከፍተኛ ውጊያ ሲያደርግ አርፍዷል። በዚህ ውጊያ የቦቅላ አባይ ብርጌድ እና ጥቁር ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ታላቅ ሚናቸውን የተወጡ ሲሆን መብረቁ ብርጌድ ውጊያውን ከተማ በመግባት አጥቅቶ ወጥቷል። በዚህ ውጊያ አምስት የብልጽግና ኃይል ተደምስሷል፣ አራት ቆስሏል፣ አንድ መከላከያና አንድ ሚሊሻም ተማርከዋል። የፓዊ መተከል አራተኛ ክፍለ ጦር ፋኖች በሰሩት ድንቅ ኦፕሬሽን የአገዛዙን ምሽግ በማስለቀቅ መቆጣጠር ችለዋል። እስካሁን በተረጋገጠ መረጃ መሰረት አንድ የመቶ አለቃ ማዕረግ ያለውን ጨምሮ ሰባት የመከላከያ አባላት ሲደመሰሱ በርካቶችን ቁስለኛ እንዲሁም ሁለት የሚሊሻ አባላትን መማረክ ተችሏል። በትናንትና ዕለት ብቻ ሀያ አንድ ወታደሮች የአብይ አህመድን ሰራዊት በመክዳት የአፋ አብሃ በጎጃም ቀጠናን ተቀላቅለዋል። በምስራቅ ጎጃም ዞን የጁቤ ከተማ መሽጎ ከሚገኘው የብርሃኑ ጁላ ሰራዊት በመክዳት ስምንት የሚያክሉት ሐዲስ ዓለማየሁ ሰባተኛ ክፍለ ጦር አብራጅት ብርጌድን ተቀላቅለዋል። በዚህ ቀጠና ብቻ 18 የጠላት ኃይል ከግንቦት አንድ እስከ ስድስት አገዛዙን በመክዳት ፋኖን ተቀላቅለዋል አብራጅት ብርጌድን ሰባት የአገዛዙ ኃይሎች ከርተው ሲቀላቀሉ የቦቅላ አባይ ብርጌድን ደግሞ አንድ የብልጽግና ኃይል ተቀላቅሏል። በተመሳሳይ 8 የብልጽግና ኃይል 9 8 የብልጽግና ኃይል 9ኛ ሳሙኤል አወቀ ክፍለጦር አረንዛው ጎንቻ ብርጌድን ተቀላቅለዋል። ብልጽግና ከሁለት ቀን በፊት ያለመከሰስ መብታቸውን ያነሳባቸው የሲዳማውን ባለስልጣን አሰረ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊው አቶ አለማየሁ ጢሞቴዎስ ለሁለት ዓመታት በጥብቅ ዲስፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርጓል ይላል የሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽፈት ቤት የሰውየውን እስራ አስመልክቶ ባወጣው መግለጫ አቶ አለማየሁ ጢሞቴዎስ ምንም እንኳን ምክርና ተግሳጽ ቢሰጣቸውም የግል ጥቅማቸውን ለማግኘት ሲሉ በኮንትሮባንድ ንግድ፣ በህገወጥ መሳሪያ ዝውውር፣ ስልጣንን ያላግባብ መጠቀም፣ የስርዓት ግልበጣና በሌሎች መሰል ወንጀሎች ተጠርጥረዋል በሚል ያለመከሰስ መብታቸው ተነስቶ በቁጥጥር ስር እንደዋሉ አሳውቀዋል። ሆኖም እነዚህ በአቶ አለማየሁ ተፈጽመዋል የተባሉት ወንጀሎች በመላው የብልጽግና ባለስልጣናት የሚፈጸሙና ታይተው እንዳልታዩ የሚታለፉ ናቸው። እነዚህ ወንጀሎች በብልጽግና ቤት ወንጀል የሚባሉት ፈጻሚ ባለስልጣኑ ብልጽግናን የሚገዳደር ተግባር ከፈጸመና ስጋት የሚሆን ከሆነ ብቻ ነው። በዚህም አብዛኛው የሲዳማ የብልጽግና ባለስልጣን አለማየሁ ጢሞቴዎስ መፈንቅለ መንግስት ሊያካሄድብን ነው በሚል የስልጣን ሽኩቻ እንዲታሰሩ አድርገዋል። ከዛ ውጭ ያለው አደገኛ ወንጀል ሰንሰለት ግን በሲዳማ ክልልም ይሁን በሌላው የአገሪቱ አካባቢ ያሉ የብልጽግና ባለስልጣናት የሚጋሩት የወል ተግባራቸው ነው። ታዲያ ያለመከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል የሰላምና ፀጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በእስር ላይ ይገኛሉ። በክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ዛሬ ባሰራጨው መረጃ አቶ አለማየሁ ጢሞቴዎስ በተከታታይ ሁለት አመታት በጥብቅ ዲስፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርጓል ብለዋል። ይህ ባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩና ና ከህገወጥ አካላት ጋር ሲገናኙ ነበር የሚላል ፓርቲው። አርቲስት ቶኪቻውን ጨምሮ የክልሉ ተወላጆች በደስታ ሊዳሞና በመንግስታቸው ላይ የሰላ ትችት ሲያቀርቡ ይደመጣሉ። በትግራይ የታደሰ ወረደ ትእዛዝ ባለመከበሩ ኬላዎች እየተጣሉና መንገዶች እየተዘጉ መሆኑን ነዋሪዎች ገለጹ። የፕሬዝዳንቱ ትእዛዞች ይጣሳሉ፣ የመኪና መንገዶች በዘፈቀደ ይዘጋሉ፣ ህገ ወጥነት እየተስፋፋ ነው ሲሉ የትግራይ ክልል ነዋሪዎች እያማረሩ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ግንቦት 25/2017 ዓ.ም የጻፉት ደብዳቤ ከጉምሩክ እውቅና ውጪ ኬላ ሰርቶ መኪኖች መፈተሽ እንዲቆም ያዛል። ፕሬዚዳንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትእዛዝ እንዲያስፈጽሙ በአጽንኦት አሳስበው ነበር። ሆኖም የትእዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠሩም የተነሳ ኬላ የለም ተብለዋል። በተያያዘ በዋና መኪና አስፋልት አጠገብ በሚገኙ አንዳንድ ከተሞች ያሉ ነዋሪዎች በአካባቢያቸው የሚፈጠር የመልካም አስተዳደር እጦት ትኩረት እንዲያገኝ የመኪና መንገድ ይዘጋሉ። ትናንት ሰኔ 5 2017 ዓ ም ከመቀለ ወደ ተንቤን በሚወስደው ዋና የአስፋልት መንገድ በደጓ ተንቤን ወረዳ ማርያም ቆራር ተብሎ በሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት ተዳርገዋል። የተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶች ናቸው መንገዱን ለሰዓታት የዘጉት። ፖሊስ ወጣቶቹ መንገድ እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶች ከመተኮስ አልፎ ሕገወጥ ተግባሩን አስተባብረዋል ያላቸውን አስሯል። በትግራይ በየቀኑ የሚታዩ ያልተለመዱ ሕገወጥ እንቅስቃሴዎች የሚገታ ከላይ እስከታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልጋል ብለዋል። ሁኔታዎች ያሳሰባቸው በርካታ ወገኖች ባላንጣዎቹ እስራኤልና ኢራን ሚሳይልን እንደ ችቦ መወርወራቸውን ዛሬም እንደቀጠሉ ነው። እስራኤል በኢራን ላይ ጥቃት በመክፈት የጀመረችውን ፍጥጫ ዛሬ ሌሊቱን ተጠናክሮ ቀጥሏል። በሁለቱም ሀገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸው ተዘግበዋል። ኢራን የአጸፋው ሚሳይሎችን ወደ እስራኤል በመተኮሷ በቴል አቪቭ እና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ ቴራን ውስጥ ፍንዳታዎች ተሰምተዋል። የኢራን የበላይ መሪ አያቶላ ሄሚኒ እስራኤል በአገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቅ አትዝተዋል። ኢራን ወደ እስራኤል በተኮሰቻቸው ሚሳይሎች ተጎድተዋል የተባሉ አርባ ያህል ሰዎች ወደ ሆስፒታል መግባታቸውና ከመካከላቸውም ሁለቱ በጽኑ መጎዳታቸው ተዘግበዋል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባለስቲክ ሚሳይሎችን ሲተኩስ የእስራኤል ጦር ሰራዊት ደግሞ ሚሳይሎቹን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውን እና ከ320 በላይ የሚሆኑ ደግሞ መቁሰላቸውን አስታውቀዋል። አሜሪካ እስራኤልን በመደገፍ ስትቆም፣ ቻይና፣ ሩሲያ እና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። ኢራን ወደ እስራኤል ያስወነጨፈችውን ባለስቲክ ሚሳይል ተከትሎ ቢያንስ ሁለት እስራኤላውያን ሲገደሉ በርካቶች መቁሰላቸውን ሪፖርት ተደርገዋል። ቢቢሲ በኢየሩሳሌም ፍንዳታ መስማቱን እንዲሁም የቴላቪቭን ሰማይ ጥቁር ጭስ ሲሸፍን ማየቱን ዘግበዋል። የእስራኤል መከላከያ ኃይል በኢራን ኢላማዎች ባላቸው ላይ የአየር ጥቃቱን መቀጠሉን አስታውቀዋል። መከላከያው በቴሌግራም ባወጣው አጭር መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ጥቃቱን ቀጥሏል ብለዋል። መግለጫው የተለጠፈው የአየር ጥቃቶችን ከሚያሳይ ቪዲዮ ጋር ነው። እስራኤል በኢራን የኒውክሌር ይዞታዎችን እንዲሁም የጦር አዛዦች ላይ ጥቃት ፈጽማ ሶስት የኢራን ወታደራዊ አዛዦችን ከገደለች በኋላም በጥቃቱ ቀጥላለች። ኢራን ዛሬ ማለዳም በእስራኤል ላይ ሚሳይሎችን አስወንጭፋለች። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።